የኢትዮጵያ የሃይማኖት ተቋማት ጉባኤ በርዕሰ ሊቃነ ጳጳሳት ፍራንቺስኮስ ዜና እረፍት የተሰማውን ሐዘን ገለጸ። የኢትዮጵያ የሃይማኖት ተቋማት ጉባኤ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከዚህ ዓለም ድካም በማርፋቸው የተሰማውን ጥልቅ ሐዘን ገለጸ። ጉባኤው የተሰማውን ሃዘን አስመልክቶ ባወጣው መግለጫ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በ88 ዓመታቸው ከዚህ ዓለም ድካም ያረፉ ቢሆንም በህይወት በነበሩበት ዘመኑ ሙሉ ራሳቸውን ለእግዚአብሔርና በቤተ ክርስቲያን ክብር አሳልፎ በመስጠት ለመለየ ካቶሊክ ቤተ ክርስቲያን ለሰጡት ታላቅ መንፈሳዊ አገልግሎትና አመራር እንዲሁም ለዓለም ሰላም ላበረከቱት የላቀ አስተዋጽኦ ዘወትር ሲታወስ ይኖራል ሲል ተናግሯል። ጉባኤው ቀጥሎም በተለይ በዓለም የጦርነትና የግጭት እንቅስቃሴ ቆሞ ህዝቦች በሰላማዊ ወንድማማችነት ትብብር በመከባበርና በአንድነት ይኖሩ ዘንድ በግጭት ውስጥ ያሉትን የተለያዩ አካላቶች ዝቅ ብሎ ለመኑ ለእርቅና ሰላም በብዙ የደከሙና የጣሩ ታላቅ አባት ነበሩ ሲል አመላክቷል። ጉባኤው ይህን ታላቅ አርያነታቸውን ሁላችንም የሃይማኖት መሪዎችና አገልጋዮች ልንከተሉና ለአገር ለአህጉር፣ ብሎም ለዓለም ሰላም ትኩረት በመስጠት የበኩላችን አዎንታዊ አስተዋጽኦ ልናበረክት ይገባል ብለዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ በርዕሰ ሊቃነ ጳጳሳት ፍራንቺስኮስ ዜና እረፍት ምክንያት ከፍተኛ ሐዘን ውስጥ ለሚገኙ የካቶሊካዊት ቤተ ክርስቲያን አባቶች፣ መሪዎች፣ አገልጋዮችና ምዕመናንም በሙሉ አጽናኙ እግዚአብሔር ልባዊ መጽናናትና ጽናትን እንዲሰጥ ልባዊ ምኞቱን በመግለጽ መልካም ስምና ስራ ሁልጊዜ ከመቃብር በላይ ይኖራል ሲል ተናግሯል።